ሰላም አሌይኩም ወረህመቱላ ወበረካቱ። እሺ ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እስኪ ዛሬ የሆነ ነገር ላሳያችሁ ማለት ነው። እሱም ምን መሰላችሁ እኔ ብዙ ጊዜ ኮመንት እከታተላለሁ። ኮመንት ማንበብ ደስ ይለኛል ማለት ነው። እና ቲክቶክ ላይ ፌስቡክ ላይ ዩቲብ ላይ ምናምን እንደዚህ ስለ ሀዋላ ሲወራ ሀዋላ ስንት ነው? ስንት ላካችሁ? ዱባዮች ስንት ነው? ሳውዲዎች ስንት ነው? እያሉ ብዙ ልጆች ኮመንት ላይ ጠይቃለሁ። ከዛ ውስጥ ደግሞ ግማሾቹ ይመለስላቸዋል፣ ግማሾቹም ሳይመለስላቸው ጥያቄያቸው እንደጠየቁ ይወጣሉ ማለት ነው። እኔ ግን እንደዛ አላደርግም። እኔ ማንንም ሀዋላ ስንት ነው ስንት ላካችሁ ምናምን አለም ኢቪን ሀዋላይን ራሱ አልጠይቀውም ማለት ነው። ምክንያትም እኔ ጎገን ላይ እከታተላለሁ። ልክ ሀዋላዎች እንደሚከታተሉት ጨመረ ቀነሰ ብለው ለኛ እንደሚነግሩን ያው እነሱ ላይቭ ላይ እየተከታተሉ ነው። ልክ እንደነሱ እኛም ላይቭ ላይ መከታተል እንችላለን ማለት ነው። ማንንም መጠየቅ መለማመጥ አይጠበቅብንም ማለት ነው። እሺ፣ ላሳያችሁ። ወደ ጉዳያችን እንግባ ማለት ነው። ጎግል እንገባለን። ጎግላችንን እንከፍተዋለን። ከዚያ በዚህ መልኩ ይከፍታል። እዚህ ሰርች ባሩ ላይ እኔ ጽፌው አለኝ ሁሌም ስለምከታተልበት፣ ላሳያችሁ ይሄ ማለት ነው። ሳውዲ ሪያል ብላክ ማርኬት ቱዴይ የሚለውን አንዴ እንጫናለን። ይሄን መጽሐፍ አያቅታችሁም ከዛ እንደዚህ ሲመጣለን እዚህ ሁለተኛው ላይ ማለት ነው፣ ኢትዮጵያን ብላክ ማርኬት ኤክስቼንጅ ሬት ላይቭ ቱዳይ የሚለውን እነካለን። ከዛ አያችሁት እንደዚህ ይከፍታል ማለት ነው። በነገራችን ላይ ቴሌግራም ግሩፕ አላቸው እንደዚህ ሀዋላ የሚሰሩ ሰዎች በግሩፕ እናንተም ገብታችሁ ጆይን ብላችሁ መከታተል ትችላላችሁ። እዚህ ላይ ጉግል ላይ እንጽፍም አንደፍም ካላችሁ፣ ቴሌግራም ካላችሁ ቴሌግራም ላይ ግሩፕ ገብታችሁ መከታተል ይቻላል ማለት ነው። ይውላችሁ አሁን ለምሳሌ አሁን ይህን ቪዲዮ እየሰራው ባለበት ሰዓት አንድ የሳውዲ ሪያል 44 ብር እየተመነዘረ ነው ማለት ነው። እዚህ ጋር ላሳያችሁ አይ ማለት ነው አሁን ደግሞ ቀነሰ እዚህ እየሰራ አሁን ደግሞ ቀነሰ እዚህ ጋር ሌላችሁ ይህ ደግሞ ላይ መከታተል ከፈለጋችሁ ይ ላይ አሁን ደግሞ ሳልወጣ ከዚሁ ጨመረ አርባ አራት ሆነ ማለት ነው። ያኔ አንድ ሺ ሪያል አርባ አራት ሺ ብር ይሆናል ማለት ነው። አንድ ሺ ሪያል የሳውዲ የኢትዮጵያ አርባ አራት ሺ ብር ይሆናል ማለት ነው። በዚህ መልኩ መከታተል ትችላላችሁ። ይህ እዚህ ጋርም ፈለጋችሁ እዚህ ጋርም አለላችሁ በየቀኑ ልክ ሲጨምርም ሲቀንስም ከዚህ እየተከታተላችሁ ልክ እንደ ሀዋላዎቹ መላክ ትችላላችሁ ማለት ነው። ለምሳሌ ጥሩ ሀዋላ እንዳለ ሁሉ መጥፎ ሀዋላ አለ። የሚሸውዳችሁ ከመጣ ቀንሶ ከነገራችሁ አረባ ስታይ ምን ይጅል ይመስላል አላቅ ነው እንደሚመስል በዚህ በዚህ እኮ ነው እየተላከ ያለው ብላችሁ ስክሪንሽት አርጋችሁ ትልኩላታላችሁ ማለት ነው። ዞሮ ግን ጠቅማችኋል። እንደሚጠቅማችሁ እርግጠኛ ነኝ። እኔ ስለጠቀመኝ ነው ማለት ነው እና አመሰግናለሁ።